ሰላም ክብር ለናንተ፣ ለውድ ለመወዳችሁ ቤተሰቦች አሏችሁ። ጫካ ነበርኩ ትንሽ ሲዞር ገባሁ ቤት እማማላቸው ምግብ አዘጋጅተው ጠብቀው። እንደምታውቁት ያው ትንሽ ወዴ ወዴ ወዴ አድርገን ነው ስለዚህ አሁን ደግሞ ቤት ከፍቻለሁ። ምረጡ ቦሻኩ የአፍሪካ የመጀመሪያዋ ፕራይም ሚኒስትር ሴት ሁኜ ለመምጣት እህም ይታየኝ እኔ ውድ እህታችሁ ጀግናት አንበሳ ኢትዮጵያዊቷ አበሽቷ እኔ እና እኔ ነኝ። ወድ ሆነ ወድ ይሆን ስ ወጠሽ እኔ መንግስት ሆናለሁ፣ ህልም ታይቶኛል የምትይ እኔ ውጭ የለሽም፣ የለሽም፣ የለሽም። እኔ ፕራይም ሚኒስትር ለመሆን ዝግጁ ሬዲ ጨርሻለሁ። ባይ ዘ ወይ ሀብታም ነው፣ በጣም ብርዙ ብር አለኝ። ብሬን ያጠራቀምኩት ህልም ስለነበረኝ ነው። እኔ ቤት ፎር ጂ ፕላስ አዲስ አበባ ከተማ ውስጥ አለኝ። ጎጃም ውስጥ አራት ቦታ ቤት አለኝ። አራት ቦታ ደሴ ውስጥ ሰባት ቦታ ቤት አለኝ። ታውቂያለሽ ሹልድሽ ምን ቤት እንዳለኝ። እንብላ ታጋይ መንግስት፣ ለመሆን የሚያስብ ብዙ አይበላ፣ ብዙ አይጨንቅ፣ ብቻ ብዙ ያስባል። ምክንያቱም ወደ ራዩ ወደፊት ይሄዳል።

ነግራችሁ ይቺማ ሼጣን ነች መላክ ነች ብላችሁ እንንን ታደርጉኛላችሁ። እኔ ግን ወገኖች እናንተን መጥቼ የአራት ኪሎ ዙፋን ላይ ፋልሰስ ብዬ ተቀምጬ ድህነትን ስዋጋ ዘረኝነትን ሳጠፋ መልካም ነገር እንደ አበባ እንደ ጽጌረዳ ፍንድት እስከማርግ ድረስ እምንን እንድትን አልፈለግም። ውዶች፣ ወደዳችሁ ጠላችሁ ኔክስት ፕራይም ሚኒስትር አይም ሚ ዩ አንደርስታንድ ፈምቲ ገባሽ? በፈለሹ ባይዘወይ እንግሊዝኛ ባልጽፍም እሰማለሁ፣ ትንሽ ትንሽ እናገራለሁ። ኦሮምኛ እሰማለሁ፣ አልናገርም። እሱንም እንደ እንግሊዝኛ ትንሽ ትንሽ አማርኛ ነው የሚችሉ። ሀረብኛ ይሰማሎ ይናገራሎ በደንብ መጻፍ ግን አልችልም። ታዳ እኔ ይሄ ሁሉ ቋንቋ ተናጋሪ ትግርኛም ትንሽ ትንሽ ይሰማሎ ትንሽ ትንሽ ይናገራሎ። አምስት ቋንቋ ይችላሉ። ታዳ እኔ ምን ችግር አለ ፕራይም ሚኒስትር ነኝ ብዬ

ሴቶችዬ፣ ከጎኔ ቁሙ። ሴት ነሽ ሴት አገርነች መላ ታውቃለች፣ ብዙ ነገር ስትሉን አልነበረም? ታዲያ ሴት ፕራይም ሚኒስተር የማትሆንበት ምን ምክንያት አለ? ምንም የለም። ምክንያቱም ችግሩ ያለው እኛ ሴቶች ላይ ነው። ስለዚህ እኔ ጀምሬያለሁ ፕራይም ሚኒስተር ለመሆን። በአንድነት በአንድ አላማ ተነሱ፣ አብረን እንሸንፍ። ወዳችኋለሁ። ፑሽ አርጉ ፑሽ አርጉ። ምረጡኝ።